ከፋኖ ጋር ድርድር ሊጀመር ነው። የቀድሞ የአሜሪካ አምባሳደር ፕሬዚዳንት ኢሳያስ አፈወርቂ እንደ ኮሎኔል መንግስቱ ኃይለማርያም በቅርቡ ከሀገር ወጥተው ይጠፋሉ ብለዋል። ለምን አሉ? በትንተና እናስደምጣችሁ። ኢሳያስ አፈወርቂ ከሀገር ኮብልለው ይጠፋሉ እየተባለ ነው። የቀድሞ የአሜሪካ አምባሳደር ሻቢያን ነክሰው ይዘዋል። ዛሬ ደግሞ ፕሬዚዳንት ኢሳያስ አፈወርቂ እንደ ኮሎኔል መንግስቱ ኃይለማርያም ፈርጥጠው ከሀገር ይወጣሉ፣ ይህም በቅርብ ይሆናል ሲሉ አስጠንቅቀዋል። የአሰቡ ዘመቻ ከተጀመረ ኢሳያስ ከስልጣን ይወገዳሉ የሚል ትንተና እየተሰጠ ባለበት በዚህ ወቅት አምባሳደሩ ያሰሙት ጉዳይ ሻቢያን ያስደነገጠና ያሸበረ ሆኗል። ከዚህ በተጨማሪም ከጸረ ሻቢያ ቡድኖች ጋር አምባሳደሩ በአሜሪካ እንደመከሩም ታውቋል። የቀድሞ በኢትዮጵያ የአሜሪካ አምባሳደር የሆኑት ቲቦር ናጂ የአስመራውን መንግስት በተመለከተ አነጋጋሪ አስተያየቶችን መስጠታቸውን ቀጥለዋል። ከዚህ ባለፈም ከጸረ ሻዕቢያ ከሆኑ ድርጅቶች ጋር ያላቸውን ግንኙነት ይበልጥ እያሳደጉ ይገኛል። አምባሳደሩ በትንተናው እለትም ከብርጌድ ኑሃምዶ የሰማያዊ ማዕበል ንቅናቄ መሪዎች ጋር በአሜሪካ መወያየታቸውን ይፋ አድርገዋል። ከሰማያዊ ማዕበል ንቅናቄ መሪዎች ጋር መወያየታቸውን በገለጹበት የኤክስ ልጣፋቸው ላይ ፕሬዚዳንት ኢሳያስ አፈወርቂ ከዚህ ቀደም እንደነበሩ ሁሉ ከሀገሪ ላሉ ብለዋል። አምባሳደሩ ከዚህ ቀደም በዓለም ላይ ያለፉ እንደ መንግስቱ ኃይለ ማርያም እና ጋዳፊ ያሉ መሪዎችን በመጥቀስ የኢሳያስ አፈወርቂ እጣ ከዚህ የሚለይ እንዳልሆነ ተናግሯል። በኢትዮ ኤርትራ መሃል ውጥረቱ እጅግ መባባሱን ተከትሎ ውጊያው የሚነሳ ከሆነ ጦርነቱ ሁለት ውጤት ሊኖረው እንደሚችል ተንታኞች በተደጋጋሚ ያነሳሉ። አንደኛው ኢትዮጵያ አሰብን የመቆጣጠሯ ነገር ሲሆን፣ ሁለተኛው ደግሞ የፕሬዝዳንት ኢሳያስ አፈወርቂ ከስልጣን የመወገድ ጉዳይ ነው። ከወራቶች በፊት የቀድሞ የኢትዮጵያ አየር ኃይል አዛዥ የነበሩት ጀነራል አበበ ተክለ ሃይማኖት በሰጡት አንድ አስተያየት ጦርነቱ የሚነሳ ከሆነ በእርግጥም የሻቢያ ግብአተ መሬት የሚፈጸምበት ሊሆን ይችላል ሲሉ ግምታቸውን አስቀምጠው ነበር። ዛሬ ደግሞ አምባሳደር ቲቦር ናጂ የቀድሞ አምባገነን መሪዎችን በመጥቀስ የኢሳያስ እጣ ፈንታም ከዚህ የሚለይ እንዳልሆነ ተናግረዋል። በሌላ መረጃ ከፋኖ ጋር ድርድር ሊጀመር ነው። በአማራ ክልል ያለውን ግጭት በሰላማዊ መንገድ ለመቋጨት ጥረት እያደረግኩ ነው ሲሉ የክልሉ መንግስት አስታወቀ። የአማራ ክልል መንግስት ኮሚኒኬሽን ቢሮ ኃላፊ መንገሻ ፈንታው ለጋዜጣ ፕላስ እንደተናገሩት በክልሉ ያለውን ግጭት ለማስቆም በርካታ ስራዎች እየተሰሩ ነው ብለዋል። በክልሉ ያለው ግጭት ሀብት ንብረትና የሰው ነፍስ ላይ ውድመት እያደረሰ ነው። ግጭቱ እያደረሰ ያለውን ውድመት በማስቆም የተጀመሩ ልማት ፕሮጀክቶችን ለማጠናቀቅ ግጭቱን በድርድር ለመፍታት እየተደረገ ያለው ጥረት ተጠናክሮ ይቀጥላል፣ ተጠናክሮ ቀጥሏል ብለዋል። በክልሉ ያለውን ግጭት በሰላማዊ መንገድ ለመቋጨት አመራሩን ከላይ እስከታች ድረስ የማደራጀት የጸጥታ ኃይሉ ላይ ሪፎርም የመስራት የሰላም ጥሪ የማድረግ ስራዎች መሰረታቸውንም ተናግረዋል። ይሄ ጦርነት ቆሞ ሰላም ቢሰፍን እኛም በጣም ደስተኞች ነው የምንሆነው። እናንተስ ምን ታስባላችሁ? ቤተሰቦቻችን የዛሬው የሰአቱ ዜናዎች እነዚህን ይመስላሉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። ሰብስክራይብ ስታደረጉ ደግሞ የደውል ምልክቷን መጫን አትርሱ፣ ምክንያቱም ትኩስና ወቅታዊ መረጃዎች እንደለቀቅን ቀድሞ እናንተ ጋር እንዲደርሱ ስለሚያግዝ።